ሰላም፣ ጤና ይስጥልን! በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት ሀያ 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብኃ በጎንደርና ወሎ ቀጠናዎች ከተሞችን እየተቆጣጠረ እስር ቤትና ምሽጎችን እየሰበረ መሆኑ ተገልጿል። አፋብኃ በጎንደርና ወሎ ቀጠናዎች ከተሞችን እየተቆጣጠረ እስር ቤትና ምሽጎችን እየሰበረ መሆኑ ተገልጿል። የብልጽግና መኮንኖች ተረሽነዋል። የአሜሪካ የአብይን መንግስት መግፋቷንና ወደ ተቀናቃኝ ኃይሎች ማዘንበሏን በይፋ እያሳየች ነው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 አፋብኃ በጎንደርና ወሎ ቀጠናዎች ከተሞችን እየተቆጣጠረ እስር ቤትና ምሽጎችን እየሰበረ መሆኑ ተገለጸ። በጎንደር ጠገዴ እምባጋሪ ተብሎ በሚጠራ አካባቢ ትናንት በተካሄደ ውጊያ የሚሊሻ አባላት ከነ መሳሪያቸው በአማራ ፋኖ ብሔራዊ ኃይል ሲወሰዱ፣ ሌሎች ያገዛዙ አመራሮችን በፋኖ እጅ ገብተዋል። በቋራ አካባቢም ያገዛዙ ጦር ከተራራማ ቦታዎች ላይ በመሆን ዙ 23 እየተኮሰ መሆኑ ነው የተነገረው። አገዛዙ ይህን የከባድ መሳሪያ ድብደባ የሚፈጽመው በድንጋጤ መሆኑን የገለጹት ምንጮች ድንጋጤው ምንጭ ከሰሞኑ ፋኖች እስር ቤት ሰብረው እስረኞችን በማስፈታታቸው ነው። ከቀናት በፊት በተደረገ ከባድ ውጊያ እስር ቤት ሲሰበር ከተለቀቁት እስረኞች ውስጥ ወደ ፋኖ እየተቀላቀሉ እንዳሉም ታውቋል። በጎንደር ዙሪያ ላይ ድጌ በተባለ ቦታ በማለዳ ከፍተኛ ተኩስ ይሰማ የነበረ ሲሆን ተኩሱ ከተወሰነ ሰዓት በኋላ መቆሙም ነው የተገለጸው። በተመሳሳይ የአማራ ፋኖ ብሔራዊ ኃይል የቋራ ቃል ኪዳን በሚል ባወጀው ዘመቻ በጎንደር ቀጠና የሜጀር ጀኔራል ውባንታ አባተ አንደኛ ኮር በአንበሳ የሚወረዳ አርብ ገበያ ላይ ሰፍሮ የነበረውን የብርሃኑ ጁላ ሰራዊት ግንቦት 192017 ዓ.ም ከፍተኛ የሆነ መብረቃዊ ጥቃት አድርሶበታል። በአንበሳሜ ወረዳ አርብ ገበያ ከተማ ውስጥ መሽጎ የነበረውን ከሌሊቱ 11 ሰዓት ላይ ጉና ክፍለ ጦር፣ ከፋሲል ክፍለ ጦር፣ ቴዎድሮስ ብርጌድ፣ ጣና ገላውዲዮስ ክፍለ ጦር፣ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር በጋራ በመሆን እስከ ረፋዱ አራት ሰዓት ድረስ ውጊያ ሲያደርጉ ቆይተው ከተማዋን ተቆጣጥረዋል። በተጨማሪም በፋርጣ ወረዳ ማህደረ ማርያም ከተማ ሰፍሮ የነበረውን ሚሊሻና አድማ ብተና የፋኖ ኃይሎች በከበባ መጥተውታል። በመጨረሻም ማህደረ ማርያምን በቁጥጥር ስር አድርገዋል። በባህር ዳር ዙሪያ ገርጨጭም ከፍተኛ ውጊያ የተደረገ ሲሆን የውጊያው መነሻም ፋኖን ለመክበብ እንቅስቃሴ በመደረጉ ነው። ይሁን እንጂ የፋኖ ኃይሎቹ ከበባውን ሰብረው የብልጽግናን ጦር ድባቅ መጥተው መልሰውታል። በሌላ በኩል አፋብኃ በወሎ ቤተ አማራ፣ ምስራቅ አማራ ኮር አንድና ኮር ሁለት አህዶች ባለሽርጡና ታጠቅ የሰሜን ወሎዋ ጊራና ከተማ በመግባት የአገዛዙን ስራ ሰራዊትና ወዳደር ሚሊሻውን ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። በቀጠለው የህልውና ተጋድሎ ዛሬ ግንቦት 20 2017 ዓ ም ባለሽርጡና ታጠቅ ክፍለ ጦሮች ጊራና ከተማ በመግባት የብልጽግና ሰራዊት መሽጎበት ከነበረው ምሽግ በመግባት በርካታ እጅ ቦምቦች በመጠቀም ሙትና ቁስለኛ በማድረግ በአገዛዙ ላይ ከፍተኛ የሆነ ጉዳትና ኪሳራ ማድረስ ተችሏል። እንዲሁም ይህ የአገዛዙ ኃይል በሰሜን ወሎ ዞን አዋስ ተብሎ የሚጠራው አካባቢን ለመያዝ ባደረገው ተደጋ ደጋጋሚ ሙከራ በርካታ ወታደሮቹ እንደተገደሉበት ተሰምተዋል። በውጊያው ከወደ ፋኖ በተተኮሰ ጥይት ከተገደሉ ወታደሮች በተጨማሪ የውጊያ እቅድ አበላሽታቸዋል የተባሉ የአማራ ተወላጅ የሆኑ የጦር መኮንኖች በአዛዦቻቸው ተረሽኗል ተብሏል። በሌተናል ጄኔራል አሰፋ ቸኮል የሚመራው የሰሜን ምስራቅ እዝ 801ኛና 802ኛ ኮር ሰራዊት ከመርሳና ጉባ ላፍቶ ጀምሮ እስከ ጋሸናና ላሊበላ ቀጠና በሚደርስበት ተደጋጋሚ ጥቃት ተሽመድምዶ የሚ ይዘው የሚጨብጠው ማጣቱ ታውቋል። አልቻንም ከፋኖ ጋር መዋጋት አቅቶናል፣ መሞት ሰልችቶናል፣ ሌላ ፖለቲካዊ መፍትሔ ይፈለግ በሚል በየግምገማ መድረኩ የተናገሩ የመከላከያ ሰራዊት መስመራዊ መኮንኖች ታፍነው የደረሱበት አልታወቀም ተብሏል። በሌላ በኩል ደግሞ አስተያየት ሰጪዎች ደግሞ የፋኖ ኃይሎች ወታደራዊ ምርቃቶች፣ ጥይቶችንና ጭፈራዎችን በማህበራዊ ሚዲያ መልቀቃቸው ለጥቃት አጋላጭ እየሆኑ መሆኑን ይናገራሉ። በአንዳንድ አካባቢዎች ያገዛዙ ሰዎች ባሏቸው ባንዳዎች በኩል በአንዳ ቦታዎች በኩል እነዚህን ቦታዎች ከቪዲዮና ምስሎች ላይ በማጣራት የአየርና የከባድ መሳሪያ ጥቃት እንደሚፈጽሙ እየተነገረ በመሆኑ ፋኖዎች ጥንቃቄ እንዲያደርጉ ተገልጿል። አሜሪካ የአብይን መንግስት መግፋቷንና ወደ ተቀናቃኝ ኃይሎች ማዘንበሏን በይፋ እያሳየች ነው። አብይ አህመድና መንግስታቸው በምዕራባውያን ከተገፉ፣ በምስራቃውያኑ እምነት ከታጣባቸው ሰንበት በት ብለዋል። አሁን አብይ እጅ ላይ ያሉት የተባበሩት አረብ ኤምሬቶችና የሱዳን የፈጥኖ ደራሽ ኃይል ታጣቂ ቡድኖች ናቸው። ሆኖም ይህን መገፋትና መገለል መቋቋም የተሳናቸው አብይ አህመድ የአውሮፓ ሀገራትን ደጅ እየጠኑ ነው። ሆኖም ከሀገራቸው ከወጡ ሳምንት ያለፋቸው አብይ በአንዳንድ ሀገራት ተቀባይ አጥተው ሲንከላ ሲለዋወሱም ከርመዋል። የሄዱባቸው ሀገራት መሪዎች እርሳቸውን ለመቀበል ወደ አየር ማረፊያዎቻቸው የላኳቸው ባለስልጣናት የሉም። የቤተ መንግስታቸውን በር ያስረገጧቸው ከቀናት ቆይታ በኋላ ነው። በፓሪስ፣ ሮም የተከሰተውም ይህንኑ ያመላክታል። አብይ ወደ አውሮፓ በተጓዙበት ወቅት አሜሪካ አዲስ አበባ በሚገኘው ኤምባሲዋ በኩል የራስህን ህዝብ በድሮን ከመጨፍጨፍ ታቀብላ አስጠንቅቃለች። ምንም እንኳን ከመግለጫው በኋላ በብልጽግና በኩል በመጣ ልመናና ተማጽኖ ይህ መግለጫ ቢለዝብም እንዲሁም የፋኖ ኃይሎችን በስማቸው ጠርታ ድርድር እንዲያደርጉ ጥሪ አቅርባለች። አብይ ወደ አውሮፓ ከመጓዛቸው በፊት ደግሞ የአሜሪካው አምባሳደር ኤርቨን ማሲን ጋር ትግራይ ተጉዘው አብይ የሰረዙትን ህወሃት መሪዎቹን አግኝተው መክረዋል። ባለፈው ሳምንት ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ አብይ ጦርነት ሊገጥሟት ፉከራ ለሚያሰሙባት ኤርትራ እንኳን ለ34ኛ ዓመት የነፃነት ቀንሽ አደረሰሽ ብለዋል። ማርኮ ሮቢዮ አሜሪካ ከኤርትራ ጋር ግንኙነቷን ማደስና ማጠናከር እንደምትሻም ነው በዚህ መግለጫቸው የጠቀሱት። ይህ ከአሜሪካ ለኤርትራ የተላከው መግለጫ ሰሞኑን የብልጽግናን መንደር ሲያምሰውና ሲያስደነግጠው ውለዋል። ታዲያ አሜሪካውያኑ በዛሬው ዕለት ደግሞ አብይ ከበዓልነት የሰረዙትንና እንዳይከበር ያደረጉትን ግንቦት ሃያን አስመልክቶ ሌላ መግለጫ አውጥተዋል። ማርኮ ሮቢዮ አብይ ስልጣን በያዙበት በመጋቢት 24 የተተካውን የግንቦት 20 በዓል አስመልክቶ ባስተላለፉት መልእክት ቀኑን የነፃነት ቀን ማለታቸው ደግሞ እያነጋገረው ነው። የሆነው ሆኖ የአሜሪካ መንግስት በብልጽግና ላይ ፊቱን በማዞር ለተቃዋሚ ኃይሎች እውቅና ህክምና በመስጠት ላይ ይገኛል። ይህ ስጋት የፈጠረበት ብልጽግና በተለይ የኤርትራና የትግራይ ተቃዋሚዎችን እያስታጠቀ ሲሆን፣ ፋኖን ደግሞ ሽምግልና ጭምር እየላከ አደራድሩኝ እያለ ነው። ፋኖ በበኩሉ ቀይ መስመር ያላቸውን ቅድመ ሁኔታዎች አስቀምጠዋል። በሌላ በኩል ደግሞ የብልጽግና ቡድን የኤርትራ መንግስት ፋኖን እየደገፈብኝ ነው ሲል ይወቅሳል። ለዚያ አጸፋዊ ምላሽ በሚመስል መልኩ ብልጽግና የኤርትራን መንግስት በኃይል ለመጣል ለሚንቀሳቀሱ ኃይሎች ስንቅና ትጥቅ ከማቅረብ ባለፈ በአፋር ክልል ወታደራዊ ስልጠና እንዲ እንዲወስዱ ፈቅዷል። የትግራይ ኃይሎች ከኤርትራ ጋር እየሰሩ ነው በሚል ደግሞ በነፃ ዝውውር ያገኘውን ጌታቸው ረዳን ተጠቅሞ በአፋር ክልል የታጣቂ ቡድኖችንና በአዲስ አበባ ስምረት የተባለ ፓርቲ መስርቷል። ወደ ክልሉም ሸቀጥ እንዳይገባ አግዷል። የኤርትራ መንግስት ደግሞ የብልጽግናን ቡድን በኃይል ለመጣል ወደ ትጥቅ ትግል ለገቡ የአፋር ተወላጆች በኤርትራ ወታደራዊ ስልጠና እንዲወስዱ ፍቃድ ሰጥቷቸው ወደ ስራ ገብተዋል። የኢትዮጵያ ንግድ ባንክ ከሰባት ቢሊዮን በላይ ተዘረፈ መባሉ እያነጋገረ ነው። ከኢትዮጵያ ንግድ ባንክ ከውስጥ አካውንት ውስጥ ተቀምጦ የነበረ ከሰባት ቢሊዮን ብር በላይ ተዘረፈ መባሉን ተከትሎ የኢትዮጵያ ንግድ ባንክ መግለጫ ሰጥተዋል። ባንኩ በሚዲያዎቹ ከተዘገበው በተቃራኒ ከባንካችን ምንም የተዘረፈ ገንዘብ አለመኖሩን ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ መሆኑን ተረድቻለሁ ብለዋል። የኢትዮጵያ ሚዲያ አገልግሎት በተሰኘ ሚዲያ እንደተዘገበው ከሆነ ባንኩ ከሰባት ቢሊዮን በላይ የሆነ ገንዘብ ተዘርፏል። ይህንንም ዝ ማስረፊያ ባንኩ አድበስብሶ አልፏል። ይሁን እንጂ ባንኩ በመግለጫው ባንካችን ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራው የውስጥ ቁጥጥር ስርዓታችን አጠራጣሪ ግብይት መፈፀሙን ስለደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያውኑ እንዲከሽፍ አድርገናል ሲል ገልጻል። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አይደለም ያለው የኢትዮጵያ ንግድ ባንክ ባንካችን ሙከራ የተደረገበትን ገንዘብ ባለው ጠ ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር ውለዋል ይላል። ሆኖም ዝርፊያውን የሞከሩት እነማን እንደሆኑ አልገለጸም። ባንኩ ጠንካራና የማይሰበር ሲስተም ነው የዘረጋውት ቢልም ከወራት በፊት ሲስተሙ ተበላሽቶ ሚሊዮን ብሮች መዘረፉ ይታወሳል። ዝርፊያውን የመሩት ደግሞ የባንኩ የውስጥ ሰዎችና የአገዛዙ ባለስልጣናት ናቸው። ዛሬም ባንኩ ይዘረፋ ይዘረፍ ማረጋገጥ አልተቻለም። ምክንያቱም ባንኩ ከዚህ ቀደም የተዘረ ረፈበትን ገንዘብ የደበቀና መጠኑን የቀነሰ በመሆኑ ተአማኒነቱ ቀንሷል። የትራምፕ ቀኝ እጅ ኤለን መስክ የትራምፕን የግብር እፎይታ መተቸታቸው እያነጋገረ ነው። የዓለማችን ቁጥር አንድ ቢሊዮነር እና በአሜሪካ እየተካሄደ ያለው ለውጥ ቁልፍ ሰው ኤለን መስክ የፕሬዝዳንት ዶናልድ ትራምፕን የግብር እፎይታ ተችቷል። ይህም በትራምፕ ውሳኔ የተበሳጨው መስክ ከፕሬዝዳንቱ ጋር ይቆራረጥ ይሆን የሚል ጥያቄ አስነስቷል። የቅርብ አጋሩ ትራምፕ ትልቅና ውብ ሲሉ የጠሩትን የትሪሊዮን ዶላር ግብር መስክ ተችቷል። ባለፈው ሳምንት የአሜሪካ ሕዝብ ተወካዮች ምክር ቤት የግብር እፎይታ በማጽደቅ የአሜሪካን የመከላከያ ወ ወጪ ለመጨመር ቃል ገብተዋል። ረቂቁ በቀጣይ ወደ ህግ መወሰኛ ምክር ቤት ሴኔት ያመራል። ቢሊዮነሩ የቴክኖሎጂ ሰው መስክ ለቢቢሲ የአሜሪካ አጋር ሲቢኤስ እንደተናገረው በፕሬዚዳንት ትራምፕ እቅድ ተበሳጭተዋል። የመንግስትን ወጪ ለመቀነስ የሰራውን ስራ የሚያጣጥል እንደሆነና በዚህም እንዳዘነ ገልጸዋል። መስክ ለውጭ ሀገራት የሚላክ እርዳታን ጨምሮ የተለያዩ የውጭ ቅነሳዎች አድርገዋል። ከዚህ ኃላፊነቱ ከመራቁ በተጨማሪ ለፖለቲካ የሚያወጣውን ወጪ እንደሚቀንስም ገልጸዋል። እውነቱን ለመናገር ከፍተኛ ወ ወጪ ያለው ረቂቅ መቅረቡ አስከፍቶኛል። የትራምፕ እቅድ የበጀት ጉድለቱን የሚጨምር እንጂ የሚቀንስ አይደለም ብለዋል። የቀረበው ረቂቅ የበጀት ጉድለት እንደሚጨምር ተገልጿል። በየአመቱ የአሜሪካ መንግስት ወጪ ከገቢው በላይ የ600 ቢሊዮን ዶላር ልዩነት እንዲኖረው ያደርጋልም ተብሏል። መስክ ረቂቁ እኔ የምመራው የዶጅን ስራ የሚያራክስ ነው ሲልም ነቅፏል። እቅዱ ወይም ትልቅ ወይም ውብ ይሆናል፣ ሁለቱንም መሆን የሚችል አይመስለኝም ብሏል። በግብር እቅዱ በሪፐብሊካኖች መካከል ያለውን ልዩነት የመ ሶስት ተቃውሞም ያስተጋባል። ረቂቁ ብዙ ተቃውሞ ቀርቦበት ነው ያለፈው። እንደ ኢውሮፓውያን አቆጣጠር በ2017 የቀረቡ የግብር እፎይታዎችን የሚሽር ሲሆን ለመከላከያ ከፍተኛ የበጀት ጭማሪ የሚያስገኝ ይሆናል። ስደተኞችን ከአሜሪካ ለማባረርም ገንዘብ ፈሰስ ይደረግበታል። ከ250 ሚሊዮን ዶላር በላይ ለትራምፕ የለገሰው መስክ ከጊዜ ወደ ጊዜ ራሱን ከትራምፕ እያራቀ መጥቷል።